ሳችን ጉዳይ ንግባ እኔ ጓደኛ ስለሆነ ብሞት አሳልፍ አልሰጠውም። አንድ ነገር ነግረ አለው ሚሊየን ሰው ሲገድል ባየው ደጋረክ ሚሊየን ድገም ነው ምለው። እኔ በጓደኞች ቀልዳ አልሰማ ጌታ ምስክሬ ነው ምለው። እኔ በጓደኞች ተሙ ሚሊየን ሰው ገደልኩ ቢለ ጨምር ነው ልክነ ነው ምለው። እኔም በሀሳብ በጣም ሎያለኝ እኔ ማኛው ማለት አልሰማ ጭብጨባን ሰምቼ ዋሮን ሰምቼ እኔ አሁን ፍራኦል ያጠፋ፣ በውስጥ ረግጠዋለሁ፣ ደውዬ ኤ እንደዚህ አልተመቸኝም እላለሁ እንጂ ሞቴን እመርጣለሁ፣ አሳልፌ አልሰጠውም። ማንም መታነቅ ይችላል፣ ተሙብ ይመጣ ያጠፋ፣ ግደለኝ በውስጥ እንጂ በውጭ አላወራሁም። እኔ አንድ ነገር አምናለሁ፣ ጓደኝነት ከቤተሰብም በላይ እንደሆነ ሚስጥርን የምታጋራው የምትቀርበው ለወንድም የማትነግረውን ለጓደኛ የምታካፍል ሆነ። ጓደኝነት ከቤተሰብም ከምንም በላይ ነው ብዬ አምናለሁ። ለእናትና ለአባት ሁሉ ማትነግረው ለጓደኛ ነው እና ጥሩ ጓደኛ ደግሞ አይገኝም በአሁኑ ጊዜ። እና እንደዚህ አይነት ጥሩ ጓደኛ በመሆን እነሱ ሊኮርብህ ይገባል። ቅድም አብይ አህመድም እኮ ትግሉን ሶስት ዓመት አደረገ። አጠፋችኋለሁ እዘኛ ማክሰኞ እያለ እንዲህ ነገር ትንሽ ለሙዳሪፍ ነው። እንዴት ለሙድ የሰው ልጅ ብረ ገብተ ብቅ ጥልቅ እያልቅ እንዴት ነው ጦርነት የሚያልቅ? ማለት በቃ ልናጠፋቸው ነው። በስነ ስርዓት ፊት ለፊት መጣው አይጋፈጡም። ብቅ ጥልቅ ነው። ጨውት ነው ገብቷ ብቅ ጥልቅ። ሁለምሳሌ የትግራይ ጦርነት ላይ ፊት ለፊት ነው ገባ። ትግራይ መጣ ጦርነት ላይ ነኝ አለ። በሚችሉት ተፋለሙ። የሆነው ሆነ የሆነው ጉዳይ ሆነ አለም አወቀው። ምን አወቀው? ከዛ በኋላ ምን ሆነ? አደባባይ ላይ እርቅ ተፈጠረ፣ አይደለም ስምምነት ተፈጠረ። አለቀ። የአማራው ይኸው አብይ ጎጃም ሄዳል፣ ጎንደር ሄዳል፣ ሳይክል ይነዳል፣ መርከብ ላይ ይዞራል። ምን ይላል? ጀልባ ላይ ይዞራል። የቱ ጋ ነው ታዲያ ጦርነት ያለው? የሆነች ቦታ ዘሜ እንዳየው የሆነች ቦታ ላይ ቴክስ ያገኝ ይወልድበታል ግዛቱ ነው እኮ የሆኔ። አብይ ጎጃምና ጎንደር ስለታየ ብቻ አይደለም አሁን፣ አንዳንድ ቪዲዮዎችን ባጋራ ፋኖች የማድረጉት የኢትዮጵያ መከላከያ ሰራዊትን ብታይ እውነት አብይን አጅበውት መጥተው ተይዘው ነው ትላላንደ? ኧረ ያስቀኛል። እንደሚሉት አቃለ እሱ ነገር የህዋትን እኮ ኤዲት እያደረጉ ነው። ህዋት የማድረገችውን በፊት እሺ፣ እያስጨፍሯቸው ፋኑ ይችላል እያሉ ሲያስጨፍሯቸው የነበሩት ካደም፣ ምን ችግር አለው? ሶስቱ ይዘ ማስጨፈር ትችላለህ። ምን ታጣለ? እኔ እንዲያው በሳቅ የሚገሉኝ ህዋት የአገር ማርኮ ምንድን ነው የሆነ የሆነ ያስብላቸው ነበር። እና የሚያስቅ ቪዲዮዎች አይቻለ። ህዋት የማረቀው በጣም ብዙ ነበረ ማረሳው እና እንደ ደርግ አባቶቻችን እንደ ደርግ አባቶቻችን አሁንም ትደገማላችሁ አሁንም ትደገማላችሁ

አንተንም የሚወዱ ሰዎች አሉ እኔም ወዳጆች አሉኝ ትክክል የሚወዱን አሉ እና ያንተ አሁን እግዚአብሔር ምስክር ሜንታሊቲ በጣም ተቀይሯል በጣም በስልሃል ምንድን ነው ነገሩ አመሰግናለሁ አሁን የተቀየርኩበትን ነገር የመቼ ነው የበሰልሽ እኮ ያራዳልች የተቀየርኩበትን ነገር ልንገርህ በሶስት አይነት መንገድ በሶስት አይነት መንገድ አንደኛው ለምሳሌ ኦሮሞን ወይ አማራን እኔ ትግራዋይ ነኝ ብለህ ስትሳደብ አንዳንድ የተናደዱ ተጋሮች ሊደሰቱብህ ይችላሉ። ብዙ ተጋሮች ይጎዱበሃል። በጣም ብዙ ተጋሮች ይጎዳሉ። ለምሳሌ ከኦሮሞ ጋር የሚኖር ትግራዋይ ይኖራል። ከአማራ ጋር የሚኖር ትግራዋይ ይኖራል። እኔ እንደዚህ የወጣ ነገር ስናገር እነዛ ሰዎች ላይ ምን ያድራል? አይ ያ ሰው አንገቱን ደፍቶ ሰርቶ፣ የሰው ልጅ እንለያያለን። ሁሉም ትግራዋይ እኩል አይደለም፣ ይለያያል። በአማራ ስር የሚሰራለ ትግራዋይ ደግሞ አማራን የሚያሰራለ አዬ፣ በዚህ ደረጃ በጣም ስብርቅርቅ ያለ ሕይወት፣ ሁላችንም ጥሩ ሕይወት አንኖርም፤ እና መጥፎ ነገር ስትሳደብ ለዛ ሰው ትጎደዋል ትጎዶ አንተ ጥቅም አንተ ያለበት ቦታ ማንም ላይ ደርስ ይችላል። አንተ ያለበት ቦታ ማንም ላይ ነካ ይችላል። ምንም ላይ መጣብ ይችላል። ግን ብዙ ድሃዎች አሉ፣ በጣም ብዙ ድሃዎች ብዙ ምስኪኖች አሉ እና የነሱንም እንጀራ ገመድ ነው መበጠሱን ኑሩልኝ የኔዎቹ ሶስት አበባ ለዝ ሁለተኛ ሁለተኛ ነገር ደግሞ እኔ ተወልጄ እኔ ተወልጄ ያደኩበት አካባቢ

ጸባይን የቀየርኩበትን ምክንያት ግን ብታዳምጠኝ። እስከነ ትሪፕሉ አሪፍ ደብል ነው። ነ አዳምጣል ትሪፕል ነው የኔ ቤተሰብ ነፍስ ይዋደቃል። ትሪፕል ላይ ነን። ዮናስ የተቀየርኩበትን ነገር መስማት አልፈለገም። ይመው ቀጥል፣ ቀጥል አባቴ። ወደ ሁለተኛ ሲሄድል ደግሞ የትግራይ ማህበረሰብ ታውቃለህ፣ በእምነትም በምንም ከፍ ያሉ ናቸው። እና ትግራይን ወክሎ ከመሳደብ ይልቅ ትግራይን ወክለው ጨዋ መሆን ያስከብራል አይደል? ሆኔ በጣም እስማማለሁ። አዎ እንደ ትቀልዳለህ እ ተሳደብ ነው ተሳደብ። አሁን ቢሰድቡኝ ሁሉ ስቄ ነው ማል ቴንኪው እላቸዋለሁ። በቃ ሽኩረን ምናምን እላቸዋለሁ። እውነት ነው ይሄ ለየት። ጦርነት ግን ዜዶ ሰላም ነች በዚህ አጋጣሚ ዜዶ ዜዶ ታሳዝናለች። ሰሞኑን እየቀጧት ነው እየቀጧት ነው። ዜዶ ማሪ አፈላቻ እሷም አታርፍማ ማፍላ ለ ያሸ ትግራዊት ናት ተብላ ትታማለች። ሁለት አንበሳ ለአማራዊት ሁለ ምን ምን ይሄ እንጌ እኮ ወደ ዘር እየወሰዱት ነው አላየህም? አይ ማሪ የኔ ጓደኛዬ ነው መቼም ከማሪ ጋር እንጣላም። የቄራ ልጅ እኮ አዲስ አበባ ልጅ ጋር እኮ አትጣላም በጭራሽ። ኧረ ማሪ ኤርትራ ነው። ዮናስ የአዲስ አበባ ልጅ። አይ ምሰል እዚያ ጋር ኤርትራዊነቱን ስለሚያውቁ ምናምን ነገር እንትን ይላል እንጂ አብዛኛው ውሎ ጨዋታው ምኑ ብትል ከኢትዮጵያውያኖች ጋር በጣም ለኛ በጣም ነው ኤርትራውያን ኢንተርኔት ስለሌላቸው ነዋ የት ያገኛቸዋል ጌታን እምልህ ኤርትራውያን ሞር ከኛ ጋር ፍቅር አላቸው ታውቃለህ እንደ አንዳንድ ፖለቲካው ይደብራል እንጂ አብዛኛው ኤርትራዊ ከኢትዮጵያውያን ጋር ያለው ፍቅር የተለየ ነው እንደውም በጋብቻ በጋ ብቻ ደረጃ ብታይ አብዛኛው ኤርትራዊ የሚያገባው ኢትዮጵያውያንን ነው ሌላ እንኳን ዜጋ ያገባል አይመስለኝም የፍቅር እንኳን አይመስለኝም አይፎን ቃል አይ ይወዱናል። እሱን ነው ምለው፣ ጌታ ፍቅር አይመስለኝ ከኢትዮጵያ ውጭ ኤርትራ መኖር ስለማችልም ይሆናል አንዳንዴ ስታዩ ማሪ ምንም ቢሆን ምል አብዛኛው ውሎ ምኑ ምኑ